ፕሮግራማችን አስፈጣሪያችን እህታችን ፎዚያ ከኳታር ነች። እህታችን ፎዚያ ከኳታር የዛሬው ኢፍጣር ፕሮግራም ሙሉ የሸፈነችልን ወጪውን እሷ ነች። ወደ ተመልኮቻችን አሁን ሀሮ አገር ደርሰናል። እዚህ ቦታ ላይ ከአምሳ የሚሆኑ እህትና ወንድሞቻችን የኢፍጣር ፕሮግራማችን በእህታችን ፎዚያ ከኳታር ባመጣችልን ጋፍ ዛሬ ይህንን የኢፍጣር ፕሮግራም እናካሄዳለን። ኢንሻአላህ በረካት ሁን አመት በአመት ታስፈጥር እየቀደደች እያለበሰች እያረዴች እያጎረሰኝ በመባመት ግኛለህ አድርጋት። አለ የጠብቃት ጤናዋን አለ ስታት ዲህና አለ ርጋት የምትፈቅድ የለ ሀርጋት ጎሳ የምትጠብቅ ልጅ ያለ ሀርጋት ገንዘቡን በርከት ስራውን ትንሽ አለ ያርግላት እናት አባቷ መያን አላ ይጠብቃት እናንተንም አለ ይጠብቃችሁ። የማይጎል የማይጎል ያ ዱኒያ ደበሻ ብሮ የሚያመሻውን እጣቃም ያዋት የሚሰጥበትን እጇን ሰፊ እጇን ሰፊ ድሯን በላይ በላይ እንደ ሰማዶቹ ከፍ ከፍ ያለ እንደ ሰሪቴ የምትሸትበት በረካት ሁን ሀያቷ አይቆይ እርሜ ተንጀራ አለ ስታት የሮመዳን እንዲኑንም አዱን ምንም አላህ በላይ በላይ ይሆነልሽ። እንግዲህ ተፈናቃዮች ወይም ደሞ መሳኪኖች ማለት እንኳን ስጋ አይደለም፣ ሌላው ምግብ እንኳን በስርዓት የሚመገቡ አይደሉም። ኢፍጣራችን ይቀጥላል። በአሊፍ በጎ አድራጎት ማህበር በኩል ማስፈጠር የምትፈልጉት እና ወንድሞች ስክሪን ላይ ባለው ስልክ ቁጥር መምጣት ትችላላችሁ ማለት ነው

አሰላ ሌይኩም አረምትላ በረካቱ ድቢት ሰቦቻችን ንትናኛጋ አልምዱላ ዛሬ ረመን እንግዲህ አምስተኛ ዙን የኤፍጣር ፕሮግራም ተገናይተናል። ዛሬ ግዲስተኛ የኤፍጣር ፕሮግራም በኮምቦልቻ ከተማ ትንሽ ትንሽ ወጣ ብላ በሚገኙ አካባቢ ሀሮ ሀገር ሜጃ ወይም ደግሞ ሲቪል ሀገር ወደሚባል አካባቢ የምንሄድ ይሆናል ማለት ነው። ትንሽ ይራቅ ይላል። እዛ ቦታ ላይ የኢፍጧር ፕሮግራማችን እናደርጋለን። የዛሬ የኢፍጧር ፕሮግራማችን አስፈጣሪያችን እህታችን ፎዚያ ከፋታር ነች። እህታችን ፎዚያ ከፋታር የዛሬ የኢፍጧር ፕሮግራም ሙሉ የሸፈነችልን ወጪውን እሷ ነች። ኢንሻላህ እህታችን ፎዚያን አላህ ዱዓ አድርግላት። አላህ ዱኒያና ራና ያሳምርላት። ነገር አላህ ይጠብቃል። ሁላችሁም ዱዓ አድርጉላት የቪዲዮ የምትመለከቱትን እና ወንድሞቻችን አሁን ወደዛ እንሄዳለን። እዛ ከሄደ በኋላ ደግሞ ሙሉ ፕሮግራሙን እናሳያችሁ ይሆናል። ኢፍጣር ሰዓት ደርሶብናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንቆዩ። ወቅቱ ሲለምን ያድራል እጁን ዘርግቶ ሸህሩ ረመዳን

ሰንትካ ድምካ ታየች በሰማይ ላይ ዘንባል በርሶ አይደል ወይ ቢከፈት ጀነቱ ክርች ሚላል ጀሂምም ሰባቱ ዳምኖ በኛ ይዘንባል ራህመቱ

ተመልኮቻችን አሁን ሀሮ አገር ደርሰናል። እዚህ ቦታ ላይ ከአምሳ የሚሆኑ እህትና ወንድሞቻችን ኢፍጧር ፕሮግራማችን በእህታችን ፎዚያ ከኳታር በአመጣችን ልን ድጋፍ ዛሬ ይህንን የኢፍጣር ፕሮግራም እናካሄዳለን፣ ኢንሻ አላህ። እንግዲህ እዚህ የምታያቸው እህትና ወንድሞቻችን ከወለጋም ጭምር የተፈናቀሉ ናቸው። የሚበሉትም ሆነ የሚጠጡት ስለሌላቸው የምትችሉት አካላቶች እዚህም ድረስ ቦታው ድረስ በመምጣት ወይም ደግሞ የኮሚቴ ቁጥሮችን እንስጣችኋለን። እዚህ በአካል ድረስ በመገኘት ለእህቶቻችን ስርኩ ድጋፎችን ማድረግ ትችላላችሁ። እስከ ፕሮግራሞችን ፍጻሜ ድረስ አብራችሁ ቆዩ። ግን እስከ ሙሉ ፕሮግራሙን ስታዩ ለእህታችን ፎዚያ ዱዓ እያደረጋችሁ ይህን ፕሮግራም እሷ ስለሆነች ስፖንሰር አድርጋ ይህ የኢፍጣር ፕሮግራም እንዲካሄድ እያደረገች ያለችው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ስሟ ፎዚያኑ ይህን ፕሮግራም ያዘነጀ። አዎ አዎ፣ ስለዚህ ፎዚያን በደንብ መርቋል። በረካት ይሁን አመት በአመት ታስፈጥር እየቀደደች፣ እያለበሰች፣ እያረደች እያጎረሰኝ በአመት በአመት ግኛለህ አለህ አደርጋት! ሚፈሰው ረህመት ሚነፍሰው ምን አጣ ይባላል የሚያዘጋጀችው ፎዚያ ትባላለች። ከኳታር ነው፣ ኳታር ናት የምትኖረው አረብ ሀገር ነች። ለዚች እህታችን እስኪ ዱዓ አድርጉላት። አላህ ይጠብቃት፣ ጤናዋን አላህ ይስጣት ደህና፣ አላህ ያርጋት፣ የምትፈቅድ አላህ ያርጋት፣ ጎሳ የምትጠብቅ ልጅ አላህ ያርጋት፣ ወንድሞቿን የምታስደስት አላህ ያርጋት። ይሁን አላመሶ ሊሰልበረካትሆን በረካትሆን አዋን እዛው ድረስ እንዲያው እንግዲህ፣ ሁልጊዜ ሁልጊዜ የምትሰድቅ አላህ ያርጋት። ገንዘቡን በርከት፣ ስራውን ትንሽ አላህ ያርግላት። እናት አባቷ መያን አላህ ይጠብቃት። እናንተንም አላህ

የረመዳን እንዲኑን አዱንም አላህ ይስጠሽ። እምትሰጭበት በላይ በላይ የሆነ ልፋት የሌለውን ይባዳ ያለውን ሰጥቼሻለሁ። ደሞ ደሞ የምታስፈጥሪ አድርጌሻለሁ። ህጻናት ይህንን ኢፍጧር ፕሮግራም ምት ያደርጉ በረካት ሁን በረካት ወደ ቤተሰቦቻችን እንደምታዩት የኢፍጣር ፕሮግራሙ በአማራ መንገድ ተጠናቋል። ይህ የምታዩት ማህበረሰብ በሙሉ በጣም ቦታው ትንሽ ገጠራማና ጫካ የበዛበት አካባቢ ስለሆነ በጊዜ ወደ ቤቱ እየሄደ ይገኛል። ይህ ፕሮግራም በጣም ያማራና በጣም ደስተኛ የሆኑበት እንግዲህ ተፈናቃዮች ወይም ደግሞ መሳኪኖች ማለት እንኳን ስጋ አይደለም ሌላውን ምግብ እንኳ በስርአት የሚመገቡ አይደሉም። እንግዲህ እህታችን ፎዚያ ናቸው እንግዲህ ይህንን በዚህ ልክ የሁላ ከ50ና ከዛ በላይ የሆነ ህዝብ በዚህ ልክ እያስደሰ ትችልን ያለችው እህታችን ፎዚያ አላህ ጀዛሽን ይክፈልሽ ማለት ነው። ኢንሻ አላህ አሊፍ በጎ አድራጎት ማህበር ዛሬ አምስተኛ ቀኑ ነው። የኢፍጣር ፕሮግራሙ ኢፍጣራችን ይቀጥላል። አሊፍ በጎ አድራጎት ማህበር ላይ በአሊፍ በጎ አድራጎት ማህበር በኩል ማስፈጠር የምትፈልጉት ና ወንድሞች ስክሪን ላይ ባለው ስልክ ቁጥር መምጣት ትችላላችሁ ማለት ነው። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።